ዓለማችን እጅግ ተለዋዋጭ በሆነ ሂደት ውስጥ እያለፈች ትገኛለች። ይህ ተገማች ያልሆነ የዓለም ጉዞ ደግሞ ለውጥን የሚያላምድ ችግሮችን የሚጋፈጥ እንዲሁም ቀጣይነት ያለው እድገትን የሚያስቀጥል መሪነት ይሻል። ከዚህ አኳያ 2017 ዓ.ም በኢትዮጵያ ራይን መሰረት ያደረገ ወሳኝ የመሪነት ክህሎት የተገለጠበት አመት ነበር። በአመቱ ምንም እንኳን በርካታ እንቅፋቶች ቢያጋጥሙም በዲፕሎማሲ በኢኮኖሚ ሪፎርም በማህበራዊ ልማት በቴክኖሎጂ ልህቀት እንዲሁም ቀጣይነት ባለው የከባቢ ጥበቃ ውጥኖች አመርቂ ውጤቶች ተመዝግበዋል። እነዚህ ውጤቶች በሀገር ውስጥ ተጨባጭ ለውጥ ከማስመዝገባቸው ባሻገር ኢትዮጵያን በቀጠናዊና ዓለም አቀፋዊ መድረኮች ከፍ አድርገው ማሳየት የቻሉ ነበር። በመሆኑም በ2017 ዓ.ም ጠቅላይ ሚኒስትር ዐቢይ አሕመድ ካከናወኗቸው በርካታ ተግባራት መካከል ዋና ዋናዎቹን በወፍ በረር እንቃኛለን። በአመቱ በኢትዮጵያ የእድገት ጉዞ ላይ ጎልቶ የሚነሳው ጉዳይ በጠቅላይ ሚኒስትር ዐቢይ አሕመድ መሪነት ተግባራዊ የተደረገው ሀገር በቀል የኢኮኖሚክ ሪፎርም አጀንዳ ነው። ሪፎርሙ ኢትዮጵያ ተጨባጭ የኢኮኖሚ እድገት እንድታስመዘግብና ለችግሮች የማትበገር ሀገር መሆኗን በተግባር እንድታሳይ ያስቻለ ነው። በዚህም ኢትዮጵያ በበጀት ዓመቱ የ8.8 በመቶ እድገት እንዳስመዘገበች የቅድመ ትንቢያ መረጃዎች ያመላክታሉ። ከወጪ ንግድም 8.3 ቢሊዮን ዶላር ገቢ የተገኘ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከእጥፍ በላይ ብልጫ አለው። ከገቢ ግብርም ከ700 ቢሊዮን ብር በላይ የተሰበሰበ ሲሆን የገቢ ግብሩ የፊስካል ፖሊሲ መረጋጋትና ኢንቨስትመንትን ትልቅ ሚና በማበርከት ዜጎችን ተጠቃሚ ያደረጉ የልማት ስራዎች እንዲከናውኑ አድርጓል። ለአብነትም መንግስት 60 ቢሊዮን ብር ለማህበራዊ ሴፍቲ ኔት እንዲሁም 331.1 ቢሊዮን ብር ለድጎማ እና ለደሞዝ ማሻሻያ በመመደብ ዜጎች የኑሮ ጫና ተጎጂ እንዳይሆኑ ሰርቷል። ጠቅላይ ሚኒስትር አብይ አህመድ በኢኮኖሚ ሪፎርም ትግበራ ወቅት ፍትሐዊ ተጠቃሚነትን ለማረጋገጥ ያላቸውን ቁርጠኛ አቋም የሚያሳይ ነው። በሌላ በኩል በጠቅላይ ሚኒስትር ዐቢይ አሕመድ መሪነት ኢትዮጵያ በአመቱ የለውጥ ውጥኖችን የሚያስቀጥሉና የከተማና የገጠር ገጽታዎችን በእጅጉ የሚለውጡ ፕሮጀክቶችን እውን አድርጋለች። በዚህ ረገድ የኮሪዶር ልማት ስራዎች ተጠቃሽ ናቸው። በአዲስ አበባ በመጀመሪያው ምዕራፍ አራት ዋና ዋና ኮሪዶሮች የጀመረው ባለፈው ዓመት ሲሆን ከዚያም በሁለተኛው ምዕራፍ ስምንት ተጨማሪ ኮሪዶሮች በ2017 ዓ ም ተጀምረዋል። ስራው በተለያዩ የክልል ከተሞች ተተግብሮ ተጨባጭ ውጤት እያስመዘገበም ይገኛል። በአዲስ አበባ ተግባራዊ የተደረገው የኮሪዶር ልማት ስራ አረንጓዴ የተናበበ መሰረተ ልማት ያላቸውና ለኑሮ ተስማሚ የሆኑ ከተሞችን ለመገንባት የተያያዘው የከተሞች ትራንስፎርሜሽን ስትራቴጂ ሁነኛ ማሳያ ነው። ለምሳሌ በ2017 ዓመተ ምህረት ተመርቀው ለአገልግሎት ክፍት የሆኑት ከሲኤምሲ ጎሮ ቪአይፒ ኤርፖርት መንገድ፣ ከእንጦጦ አራት ኪሎ፣ ከአንበሳ ጋራዥ ጎሮ፣ ካዛንቺስ የ21 ኪሎ ሜትር ወንዝ ዳርቻ ፕሮጀክት ዘመናዊ መሰረተ ልማቶችን ያካትቱ፣ የተጨናነቀ ያኗኗር ሁኔታዎችን የፈቱ፣ እንዲሁም ህዝብ ሰብሰብ ብሎ የሚዝናናባቸው አረንጓዴ ስፍራዎችን የያዙ ሲሆኑ የከተማዋን ገጽታ በእጅጉ ቀይሯል። እነዚህ የኮሪዶር ልማት ስራዎች ሰፋፊ ተሽከርካሪና የእግረኛ መንገዶች፣ የብስክሌት መንገዶች፣ የታክሲና አውቶቡስ ተርሚናሎች፣ የመኪና ማቆሚያዎች፣ ደረጃቸውን የጠበቁ ሱቆች፣ የሕፃናት መጫወቻዎች እና የስፖርትና አምፊቴአትር ስፍራዎችን አካተው ይዘዋል። ከምድር በታች የተቀበሩ የመሰረተ ልማት አገልግሎት መስጫዎች ቀጣይነት ያለው የከተማ እድገትን ለማረጋገጥ ወሳኝ ሚና ያበረክታሉ። በሌላ በኩል በ2017 ዓ ም የተጀመረው በከተማዋ እየተከናወኑ ያሉት የአረንጓዴ ልማትና የወንዝ ዳር ፕሮጀክቶችም የአካባቢ ጤናን ከመጠበቅ ባሻገር ነባር የንግድ ማዕከላትን በማደስና አዳዲስ ማዕከላትን ወደ ስራ በማስገባት የማህበረሰቡን ኢኮኖሚያዊ ተጠቃሚነት በተግባር ያረጋግጣሉ። እነዚህ የልማት ስራዎች አዲስ አበባን ስማርት፣ ጽዱ፣ ምቹ የማድረግ ራዕይ አካል ሲሆን፣ የመሰረተ ልማት ስራዎችም ከኢኮኖሚ እድገት፣ ከአካባቢ ጥበቃና የዜጎችን ኑሮ ከማሻሻል ጋር ተሳስረው በመተግበር ላይ ይገኛሉ። የገጠሩ ኢትዮጵያ ክፍልም በገጠር ኮሪዶር አማካኝነት የለውጥ ሂደት ውስጥ ይገኛል። የገጠር ኮሪዶር በገጠር አካባቢዎች የመሰረተ ልማት ተደራሽነትን፣ የስራ ድል ፈጠራና አካታች ልማትን ለማረጋገጥ ታስቦ በሀገር አቀፍ ደረጃ እየተተገበረ ያለ ፕሮጀክት ነው። ይህም የገጠሩ ማህበረሰብ በምርት ራሱን እንዲችል ከባቢውን እንዲጠብቅ በማድረግ ከዘመናዊ አኗኗር ጋር እንዲላመድ ያደርገዋል። ከዚህ በተጨማሪ አርሶ አደሮች እና አርብቶ አደሮች ንጹህ የተደራጀና ማራኪ የመኖሪያ ቤት ኖሯቸው በሌማት ትሩፋት አማካኝነት ከጓሯቸው ራሳቸውን እንዲደግፉ የሚያደርግ ዓላማ የያዘ ነው። ይህን ታሳቢ በማድረግ በየአካባቢው በሚገኙ ግብዓቶች በትንሽ ወጪ ሞዴል መንደሮች በጠቅላይ ሚኒስትር ዐቢይ አሕመድ የክረምት በጎ ፍቃድ ስራዎች አማካኝነት ተገንብተዋል። እነዚህ መንደሮች የገጠሩን ማህበረሰብ ከተፈጥሮ ጋር በተስማማ መንገድ ክብር ያለው ኑሮ እንዲኖር ከማስቻልም በላይ በሀገር አቀፍ ደረጃ ያለውን የልማት አጀንዳ የሚያስፋፋ እና የሚያጠናክር ነው። ሌላኛው በአመቱ ከተከናወኑ ተግባራት መካከል ጨዋታ ቀያሪ የሆነው ጉዳይ በኢትዮጵያ ኢንቨስትመንት ሆልዲንግስ እና በዳንጎቴ ግሩፕ መካከል የተፈረመው የድርሻ ስምምነት ነው። ይህ ስምምነት ኢትዮጵያ ለግሉ ዘርፍ ተሳትፎ ያላትን ቁርጠኛ አቋም ያሳየችበት ነው። በስምምነቱ መሰረት ሁለቱ አካላት በሶማሌ ክልል ጎዴ በ2.5 ቢሊዮን ዶላር ወጪ ዘመናዊ የዩሪያ ማዳበሪያ ማምረቻ ኮምፕሌክስ የሚገነቡ ይሆናል። ይህ የማዳበሪያ ማምረቻ ኮምፕሌክስ በአመት 3 ሚሊዮን ሜትሪክ ቶን ማዳበሪያ ማምረት የሚችል ሲሆን ኢትዮጵያን ከውጭ ከሚገቡ ማዳበሪያ ምርት ጥገኝነት የሚያላቅቅና በምግብ ራስን ለመቻል በሚደረገው ጥረት ላይ ተጨባጭ ለውጥ የሚያመጣ ይሆናል። የማዳበሪያ ፋብሪካ በጣም ሜጋ ፕሮጀክት ነው። ልክ እንደሌላ ህዳሴ የሚታይ ነው። ማዳበሪያ ከውጭ ስለሚገባ መግዛቱም፣ ማጓጓዙም፣ ማድረሱም በጣም ከፍተኛ ችግር ስላለበት ማምረት በሚገባን ልክ እንዳናመርት በተወሰነ ደረጃ ጫና ነበረው። ያንን ጫና ለመቅረፍ በሀገር ውስጥ ማምረትና በሎካል ከረንሲ መግዛት መቻል የኢትዮጵያን አርሶ አደሮች የረዥም ጊዜ ጥያቄ የሚመልስ ጉዳይ ነው ይህ ስራ ኢትዮጵያ የጀመረችው የብልጽግና ጉዞ ከሚያረጋግጡ አንኳር ስትራቴጂክ ኢንቨስትመንቶች መካከል አንደኛው ነው። እንግዲህ ከዚህ ጋር በተያያዘ የዳንጎቴ ግሩፕ መስራችና ባለቤት አሊኮ ዳንጎቴ በአመቱ መጀመሪያ አካባቢ ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ካደረጉ በኋላም በኢትዮጵያ የዳንጎቴ ሲሚንቶ ፋብሪካ ምርትን በእጥፍ ለማሳደግ መስማመታቸው አይዘነጋም። ይህም ፋብሪካው አሁን ያለውን ሲሚንቶ የማምረት አቅም ወደ አምስት ሚሊዮን ቶን ከፍ ያደረገ ነው። እነዚህ ውጤቶች መንግስት ምቹ የኢንቨስትመንት ከባቢን ለመፍጠር ያከናወኗቸውን ስራዎች ፍሬያማ እንደነበሩ የሚያሳዩ ናቸው። በሌላ በኩል በ2017 ዓ.ም ትኩረት ከሰጣቸው ዘርፎች አንዱ የኢትዮጵያ የጀርባ አጥንት የሆነው ግብርና ነው። ግብርና ከዝናብ ጥገኝነት ለማላቀቅ የተጀመረው ስራ በዓመቱ ተጨባጭ ለውጥ እየተመዘገበበት ሆኖ አልፏል። በዚህም በሶማሌ፣ አፋር፣ ኦሮሚያ ክልሎች ከዚህ በፊት በድርቅ ይታወቁ የነበሩ አካባቢዎችን ወደ ምርታማነት የቀየሩ የመስኖ ልማት ስራዎች ተከናውነዋል። ለአብነትም በሶማሌ ክልል 27000 ሄክታር ማልማት የሚችለው የመስኖ ልማት ፕሮጀክት እንዲሁም በአፋርና ምስራቅ ሐረርጌ ዞን በድርቅ ሲጠቁ የነበሩ መሬቶችን ወደ ምርታማነት ማዕከል የቀየሩ የመስኖ ልማት ስራዎች ተጠቃሽ ናቸው። ጠቅላይ ሚኒስትር ዐቢይ አሕመድ መሪነት የተጀመረው የልማት ትሩፋት መርሃ ግብር በርካታ ወጣቶች በዘመናዊ ቴክኖሎጂ በመታገዝ የዶሮ እርባታ በማርና ወተት በልማት ተጠቃሚ እንዲሆኑ አስችሏል። ይህ ሀገር አቀፍ የልማት ውጥን የምግብ ዋስትናን ለማረጋገጥ ለስራ እድል ፈጠራና የማህበረሰቡን ገቢ በማሻሻል ረገድ በአጠረ ጊዜ ውስጥ ተጨባጭ ለውጥ አምጥቷል። በሌላ በኩል ደግሞ ኢትዮጵያ በአመቱ ከቡና ምርት ወጪ ንግድ ለመጀመሪያ ጊዜ ሁለት ቢሊዮን ዶላር ገቢ በማግኘት ታሪካዊ የሚባል ውጤት አስመዝግባለች። በሀገር አቀፍ ደረጃ እየተስፋፋ የመጡ ዘመናዊ የቡና እርሻ ማዕከላትና የአረንጓዴ አሻራ መርሃ ግብር ስራዎች ደግሞ በዘርፉ ከፍተኛ ውጤት እንዲመዘገቡና የተመዘገበውን እድገትም ዘላቂ ለማድረግ አስችሏል። የአረንጓዴ አሻራ መርሃ ግብርም በአመቱ ይበልጥ ሰፍቶና ተጠናክሮ ተተግብሯል። በመርሃ ግብሩ በሚሊዮኖች የሚቆጠሩ ኢትዮጵያውያን ችግኞችን በመትከል አረንጓዴ አሻራቸውን አሳርፈዋል። ጠቅላይ ሚኒስትር አብይ አህመድም ባስጀመሩት የአንድ ጀንበር ችግኝ ተከላ መርሃ ግብርም ኢትዮጵያ በአንድ ጀንበር ከ መቶ ሚሊየን በላይ ችግኞችን በመትከል አንዲስ ደማቅ ታሪክ ጽፋለች። ኢትዮጵያ በአረንጓዴ አሻራ መርሃ ግብር አማካኝነት ለግብርና ምርታማነትና ለአካባቢ ጥበቃ ያላትን አቋም በተግባር እያሳየች ቀጥላለች። አሁን ደግሞ ወደ ሌላ ሴክተር ስንመለከት በ2017 ዓ.ም ኢትዮጵያ በኢንዱስትሪ ዘርፉም ጎልታ የታየችበት ዓመት ነው። የኢትዮጵያ ታምርት ንቅናቄ ኢንዱስትሪዎችን የማምረት አቅም ከማሻሻል በላይ አዳዲስ ኢንዱስትሪዎችን ገበያውን እንዲቀላቀሉ አድርጓል። በአማራ ክልል በሁለት አጭር ዓመታት ውስጥ የተገነባውና በቀን 150 ሺህ ኩንታል የሚያመርተው የለሚ ሲሚንቶ ፋብሪካ ለአብነት ማንሳት እንችላለን። ፋብሪካው በኢትዮጵያ ትልቁ ሲሆን ኃይል ቆጣቢና እጅግ ዘመናዊ ቴክኖሎጂዎችን የሚጠቀም ነው። የፋብሪካው ወደ ስራ መግባትም በፍጥነት እያደገ ለመጣው የኮንስትራክሽን ዘርፍ ማነቆ የነበረውን የሲሚንቶ እጥረት ትርጉም ባለው መልኩ እንዲቀረፍ አድርጓል። ጠቅላይ ሚኒስትር ዐቢይ አሕመድ በምረቃ መርሃ ግብሩም ላይ ተገኝተው ባስተላለፉት መልእክትም በኢትዮጵያ የኢኮኖሚ ለውጥ ጉዞ ላይ የግሉ ሴክተር በስፋት እንዲሳተፍ ጥሪ ማቅረባቸው ይታወሳል። በመላው ዓለም የሚገኙ ገንዘብና እውቀት ያላቸው ኢትዮጵያውያን፣ የኢትዮጵያ መንግስት ግልጽ ፖሊሲ አለው የኢትዮጵያን ችግር የኢትዮጵያን ተራራ መንግስት ብቻ ይፈተዋል ብሎ አያምንም። መንግስትና የግሉ ሴክተር በትብብር የኢትዮጵያን ስብራቶች የኢትዮጵያን ተራሮች ሜዳ በማድረግ የኢትዮጵያን ብልጽግና ለማየትና ለልጆቻችን የበለጸገች ኢትዮጵያን ለማውረስ በጋራ እንድንቆም አደራ ማለት ትፈልጋለሁ። ይህን ተከትሎም በርካታ የግሉ ሴክተር በኢትዮጵያ አምራች ኢንዱስትሪ ዘርፍ በስፋት ተሳትፎ አድርገዋል። የኢንዱስትሪ ልማት እድገትን ከኢትዮጵያ የኤነርጂ ስትራቴጂ ጋር ለማናበብ የተጀመረ ስራም አበረታታች ውጤት ተመዝግቦበታል። ለምሳሌ ከ2020 ጀምሮ የድንጋይ ከሰልን በሀገር ውስጥ ለመተካት የሚያስችል ስትራቴጂ ተዘርግቶ ወደ ስራ ተገብቷል። በዚህም ኢንዱስትሪዎች ከውጭ የሚያስገቡትን የድንጋይ ከሰል ወደ 34 በመቶ ዝቅ ማድረግ የተቻለ ሲሆን በ2017 በጀት ዓመት ደግሞ በደቡብ ምዕራብ ኢትዮጵያ ዳውሮ ዞን ኢቲ ሚኒራልዝ የተሰኘ የድንጋይ ከሰል ማምረቻ ፋብሪካ ወደ ስራ በማስገባት የሀገር ውስጥ አቅምን ትርጉም ባለው መልኩ ማሳደግ ተችሏል። ፋብሪካው በሰዓት 150 ቶን ድንጋይ ከሰል በማምረት ለሀገር ውስጥ የድንጋይ ከሰል አቅርቦት ከፍተኛ አስተዋጽኦ እያበረከተ ነው። በተጨማሪም ኢትዮጵያ ለዘመናት ሳትጠቀምበት የቆየችውን የወርቅ ምርት በማዘመን ረገድ የተሻለ ስራ ተከናውኗል። በአመቱ ዋይኤምጂ ወርቅ ፋብሪካ በኦሮሚያ ክልል እንዲሁም በጋምቤላ ክልል የሚገኘው ኢትኖ ወርቅ ፋብሪካ ወደ ስራ የገቡ ሲሆን ፋብሪካዎቹ ለዘመናት በባህላዊ መንገድ ይደረግ የነበረውን የወርቅ ምርት ትርጉም ባለው መልኩ የቀየሩ ናቸው። ሕገ ወጥ የወርቅ ግብይትን ወደ ሕጋዊ መስመር በማስገባት ረገድም ትልቅ ለውጥ እንዲመጣ አድርገዋል። በዚህም ኢትዮጵያ በታሪኳ ከወርቅ ወጪ ንግድ አግኝታው የማታውቀውን ገቢ በአመቱ ማግኘት ችላለች። በሌላ በኩል ጠቅላይ ሚኒስትር ዐቢይ አሕመድ በቪየትናም ቆይታቸው እዛ ተሰማርተው የሚሰራውን ግዙፍ የሶላር ኤነርጂ አምራች ቶዮ ሶላር ወደ ኢትዮጵያ እንዲመጣ ከፍተኛ የማግባባት ስራ ማከናወናቸው ይታወሳል። ይህን ተከትሎ ፋብሪካው በአጠረ ጊዜ ውስጥ በሐዋሳ ኢንዱስትሪ ፓርክ ስራ የጀመረ ሲሆን ፋብሪካው አሁን ላይ እጅግ ዘመናዊ መሳሪያዎችን በመጠቀም በኢትዮጵያ የሶላር ኤነርጂ ግብዓቶችን ስፋት እያመረተ ይገኛል። የፋብሪካው ስራ መጀመር ኢትዮጵያ የሶላር ኢነርጂ ግብዓቶችን ለውጭ ገበያ እንድታቀርብ የሚያደርግ ነው። 2017 ዓመተ ምህረት በፋይናንስ ዘርፍ እድገትም ትልቅ ስራ የተከናወነበት ነው። ጠቅላይ ሚኒስትር አብይ አሕመድ የኢትዮጵያ ሰነደ መዋለ ነዋዮች ገበያን ወይንም ስቶክ ኤክስቼንጅ በይፋ ያስጀመሩ ሲሆን ገበያው ዘመናዊ የፋይናንስ ስርዓትን ለማጠናከርና ኢንቨስትመንትን ለመሳብ አይነተኛ ሚና እያበረከተ ነው። የሰነደ መዋለ ነዋይ ገበያ ሙከራ ደረጃ ተግባራዊ ሲደረግም ከ100 ቢሊዮን ብር በላይ ግብይት ማከናወን ተችሏል። በሌላ በኩል ኢትዮ ቴሌኮም 100 ሚሊዮን መደበኛ አክሲዮኖች ለሽያጭ በማቅረብ ኢትዮጵያውያንን በአፍሪካ ስመጥር ከሆነ ኩባንያ ድርሻ እንዲኖራቸው ተደርጓል። ይህም በኢትዮጵያ አካታችና አሳታፊ የኢኮኖሚ ስርዓት እንዲኖር በማድረግ ረገድ አዲስ ምዕራፍ የከፈተ ነው። በኢትዮጵያ ያለው የንግድ ስርዓት ጥራትና ፈጠራን መሰረት ያደረገ እንዲሆንም ወሳኝ የሚባል ተግባር የተከናወነበት አመትም ነበር። ለዚህ ደግሞ በአመቱ በጠቅላይ ሚኒስትር ዐቢይ አሕመድ ተመርቆ ወደ ስራ የገባው የጥራት መንደር ተጠቃሽ ነው። የጥራት መንደሩ ጠቅላይ ሚኒስትሩ ሳይንስና ቴክኖሎጂ ሚኒስቴር በነበሩበት ወቅት አስጀምረውት ግንባታው በተለያዩ ምክንያቶች ቆሞ ቢቆይም በ2017 በጀት ዓመት ተጠናቆ ስራ እንዲጀምር ተደርጓል። ይህም ጠቅላይ ሚኒስትሩ የንግድ ስርዓትን ለማዘመን የሀገር መሪ ከመሆናቸውን አስቀድሞ የነበራቸውን ራዕይ የሚያሳይ ነው። የጥራት መንደር ኢትዮጵያ ከዓለም አቀፍ ደረጃዎች ጋር በተሻለ ሁኔታ እንድትናበብ የቴክኒክ መሰናክሎችን እንድትቀንስ እና በዓለም አቀፍ ንግድ ያላትን ተሳትፎ እንድታሻሽል ከፍተኛ ሚና ያበረከተ ይገኛል። በተለይም በተለያዩ ተቋማት ሲሰጡ የነበሩ የጥራት ፍተሻ ስራዎችን በተናበበ አግባብ ለማከናወን አስችሏል። እንደሚታወቀው ሌላኛው የሀገር በቀል ኢኮኖሚ ማሻሻያ ምሰሶ የቱሪዝም ዘርፉ ነው። በ2017 ዓ ምትም ቱሪዝም ቁልፍ የልማት ዘርፍ ሆኖ ብቅ ያለበት አመት ነው። በዚህም አመት እንደ ብሔራዊ ቤተመንግስት የጎንደር ፋሲል ግንብ እንዲሁም የጅማ አባጅፋር ቤተመንግስት ያሉ ታሪካዊ ቦታዎች በጥንቃቄ ታድሰው ለጎብኚዎች ክፍት ሆነዋል። በተጨማሪም በበሰቃ ሀይቅ ዳርቻ የተገነባው የቤኑና መንደርም በአመቱ በቱሪዝም ዘርፉን ከተቀላቀሉ አዲስ መዳረሻ ስፍራዎች አንዱ ነው። የሳይንስ ሚዚየምም አምስት ዋና ዋና ክፍሎች ያሉት ቋሚ የኤግዚቢሽን ለእይታ ክፍት ተደርጓል። ክፍሎቹም በአርቲፊሻል ኢንቴሊጀንስ፣ በአየር ንብረት ለውጥ፣ በግብርና በሃይድሮ ኤሌክትሪክና አቪዬሽን ላይ ያተኮሩ ናቸው። በሳይንስ ሚዚየም የሚገኘው የሀገሪቱ የመጀመሪያ የሆነው የፕላኔተሪየም ጉልላት በፎርኬ ቴክኖሎጂ የተገነባ በመሆንም ጎብኚዎች የዓለም አድማስ አስደናቂ እይታ እንዲመለከቱ ያስችላቸዋል። በአጠቃላይ ሚዚየሙ ኢትዮጵያን የፈጠራና ምርምር ማዕከል በማድረግ ሳይንስን መሰረት ያደረገ እድገትን እንድታረጋግጥ ያስችላታል። ጠቅላይ ሚኒስትር አብይ አሕመድም በቱሪዝም ዘርፍ ላበረከቱት አስተዋጽኦ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ለሶስት ዓመታት የቱሪዝም አምባሳደር አድርጎ መርጧቸዋል። አዲስ አበባን ጽዱና አረንጓዴ ከተማ ለማድረግ በኮሪዶር ልማት አማካኝነት የተከናወኑ ስራዎችም ከተማዋን የኮንፈረንስ ቱሪዝም ማዕከል እያደረጓት ይገኛሉ። በአመቱ እንደ አይዲ ፎር አፍሪካ ጉባኤ፣ ወርልድ ውዳውት ሃንገር ጉባኤ፣ የአፍሪካ እግር ኳስ ፌዴሬሽን ካፍ መደበኛ ጉባኤ፣ የስርዓተ ምግብ ጉባኤ የመሳሰሉ ታላላቅ አህጉር አቀፍ እና አለም አቀፍ ጉባኤዎች በአዲስ አበባ ተካሂደዋል። በ2017 ዓ ም ከተሰሩ የልማት ስራዎች በተጓዳኝ በማህበራዊ ጉዳይም ጠቅላይ ሚኒስትር ዐቢይ አሕመድ በሰው ተኮር ስራዎች አራያነት ያለው ተግባር አከናውነዋል። ጠቅላይ ሚኒስትሩ በአመቱ የመጀመሪያ ቀን የዘመን መለወጫ ዕለት ጀምሮ በአመቱ በተከበሩ በዓላት ማዕድ በማጋራት የመረዳዳት ባህል እንዲጎለብት የመሪነት ሚና ተወጥተዋል። ወላጅ የሌላቸውና የተቸገሩ ሕፃናትን ተጠቃሚ የሚያደርገው የአብዲ ቦሩ ሕፃናት ማሳደጊያ ማዕከልንም በኦሮሚያ ክልል ሸገር ከተማ አስተዳደር መርቀው ከፍተው ስራ አስጀምረዋል። በሁሉም ዘርፎች የሚከናወኑ የልማት ስራዎች ሰው ተኮር እንዲሆኑ ጥብቅ ክትትል በማድረግ እኩልነትና ማህበራዊ ፍትሕ እንዲጎለብት አድርገዋል። በአስተዳደር ዘርፍም ጠቅላይ ሚኒስትር ዐቢይ አሕመድ ዜጎች በሀገራቸው ጉዳይ የነቃ ተሳትፎ እንዲያደርጉ በማለም ከነጋዴዎች፣ ከመምህራን፣ ከጤና ባለሙያዎች፣ ከሚዲያ አካላት፣ ከኪነ ጥበብ ባለሙያዎችና ከፖለቲካ ፓርቲ አመራሮች ጋር ውይይት አድርገዋል። ጠቅላይ ሚኒስትሩ የፕሪቶሪያ ስምምነት እንዲተገበር እንዲሁም በትግራይ ሰላማዊ የስልጣን ሽግግር እንዲኖር ወሳኝ ሚና ተጫውተዋል። በኢትዮጵያ ህገ መንግስት በፕሪቶሪያ ስምምነት መሰረት አካታች ውይይቶችን በማድረግ አዲስ የትግራይ ጊዜያዊ አስተዳደር ፕሬዚደንት በመሾም በትግራይ ክልል ሰላማዊ የስልጣን ሽግግር እንዲኖር ጥንቃቄ የተሞላበት በሳል አመራር ሰጥተዋል። ወደ ተቋማት ግንባታ ዞር እንበል ደግሞ ተቋማዊ ለውጥን በማፋጠን የመንግስት አገልግሎት አሰጣጥን ቀልጣፋና ዘመናዊ ለማድረግ በ2017 ዓ.ም ጠቅላይ ሚኒስትሩ የመሶብ የአንድ ማዕከል አገልግሎትን ወደ ስራ አስገብተዋል። ማዕከሉ በርካታ የፌዴራል ተቋማትን በአንድ ጣራ ስር በማድረግ የላቀ ዲጂታል ቴክኖሎጂን በመጠቀም ህብረተሰቡ አገልግሎቶችን በቀላሉ እንዲያገኝ ያስቻለ ሲሆን በአሁኑ ወቅትም 23 ተቋማት ከ180 በላይ የሚሆኑ አገልግሎቶችን እየሰጡ ይገኛሉ። ጠቅላይ ሚኒስትሩ ባስቀመጡት አቅጣጫ መሰረትም አሁን ላይ ሁሉም ክልሎች መሰል ማዕከሎችን ለማቋቋም በሂደት ላይ ናቸው። ይህም በሀገር አቀፍ ደረጃ ያለውን የአገልግሎት አሰጣት ትርጉም ባለው መልኩ የሚያሻሽልና ብልሹ አሰራሮችን የሚቀርፍ ይሆናል። በጸጥታው ዘርፍም በአመቱ በኢትዮጵያ የወንጀል ምርመራ ስራ ላይ ትልቅ ለውጥ እያመጣ ያለው የፌዴራል ፖሊስ የፎሬንሲክ ምርመራና የምርምር ልህቀት ማዕከል ተከፍቶ አገልግሎት መስጠት ጀምሯል። ማዕከሉ በዘመናዊ ቴክኖሎጂዎች በመታገዝ የዲኤንኤ ናሙናዎችን በሀገር ውስጥ እንዲሰሩ አስችሏል። ይህም ከዚህ ቀድሞ ናሙናዎችን ወደ ውጭ ለመላክ ይወሰድ የነበረውን የ18 ወራት ጊዜን በእጅጉ ማሻሻል ያስቻለ ነው። በኢትዮጵያ የመጀመሪያው የድሮን ማምረቻ ተቋም የሆነው የስካይዊን ኤሮኖቲክ ኢንዱስትሪም አገልግሎት መስጠት የጀመረውም በ2017 ዓ ም ነው። ኢንዱስትሪው በጠቅላይ ሚኒስትር ዐቢይ አሕመድ መሪነት የተጀመረው የጸጥታና ደህንነት ተቋማት ሪፎርም አካል ሲሆን ኢትዮጵያ በመከላከያ ራስን የመቻል አቅሟን ለማሳደግ ለጀመረችው ስራ ውጤታማነት ሁነኛ ማሳያ ነው። ማዕከሉ ውጊያን ጨምሮ ለመረጃ ማሰባሰብና ለጸጥታ ስራዎች የሚውሉ ድሮኖች በወጣት ኢትዮጵያውያን ባለሙያዎች አማካኝነት ያመርታል። ይህም በፍጥነት እያደገ ያለውን የድሮን ቴክኖሎጂ በራስ አቅም ለመወዳደር ትልቅ አቅም የሚፈጥር ነው። በሌላ በኩል ኢትዮጵያ በአመቱ የሆሚቾ የጥይት ፋብሪካ ወደ ስራ በማስገባት በጥይት ራስን በመቻል ረገድ ትልቅ የታሪክ እጥፋትን አስመዝግባለች። ጠቅላይ ሚኒስትሩም ከረዥም ዓመታት በፊት በፀሐይ አንድ አውሮፕላን ተጀምሮ ብዙም ሳይቆይ ተቋርጦ የነበረውን የኢትዮጵያ የአቪዬሽን ምርምር ራእይን በማስቀጠል በአመቱ በኢፌዴሪ አየር ኃይል አማካኝነት ፀሐይ ሁለት አውሮፕላን በተሳካ ሁኔታ ተመርታ ስኬታማ በረራ አካሄዳለች። ከዚህ በተጨማሪ ኢትዮጵያ ኤሮ አባ የተባለውን የድሮን ማምረቻ ኢንዱስትሪ ወደ ስራ በማስገባት የድሮን ቴክኖሎጂዋን ለማጠናከር እና ለማስፋት ያላትን ቀጣይነት ያለው ውጥን አሳይታለች። ኢንዱስትሪው በዋናነት በዓለም አቀፍ ደረጃ በፍጥነት በማደግ ላይ ለሚገኘው ለአየር ላይ ትርኢቶች የሚውል የመዝናኛ ድሮኖች የሚያመርት ሲሆን ከዚህም ጎን ለጎን ለግብርና፣ ለሎጂስቲክስ እና ለአካባቢ ጥበቃ የሚሉ የሲቪል ድሮኖችንም ያመርታል። በአመት 3600 ድሮኖችንም የማምረት አቅም ያለው ኤሮ አባይ የድሮን ማምረቻ ኢንዱስትሪ የኢትዮጵያ የቴክኖሎጂ አቅም ለማሳደግ በዘርፉ ወጣት ባለሙያዎችን ለማፍራትና ሀገራዊ ፈጠራ ባህልን ለማጎልበት ትልቅ ሚና ያበረክታል። 2017 በዲፕሎማሲ ዘርፉም የኢትዮጵያ ድምፅ ይበልጥ ጎልቶ የተሰማበት አመት ነው። ኢትዮጵያ ሰላሳ ስምንተኛውን የአፍሪካ ህብረት ጉባኤን እንዲሁም ከጣሊያን ጋር በመተባበር የተባበሩት መንግስታት የምግብ ስርዓት ጉባኤን በስኬታማነት ከማስተናገድ ባሻገር ጉባኤዎቹን የዲፕሎማሲ ስራዎችን ለማጠናከር ምቹ እድል አድርጋ ተጠቅማበታለች። ጠቅላይ ሚኒስትር ዐቢይ አሕመድ ከጉባኤዎቹ በተጓዳኝ ከሀገራትና ከትላላቅ ዓለም አቀፍ ተቋማት መሪዎች ጋር ተገናኝተው መክረዋል። የኢትዮጵያን ጥቅምና ፍላጎትን ለማስጠበቅም በርካታ ስራዎችን አከናውነዋል። በሩሲያ በተካሄደው የብሪክስ ጉባኤ ላይ ጠቅላይ ሚኒስትሩ ከዓለም ሀያለን ሀገራት መሪዎች ጋር በመገናኘት ጠንካራ የዲፕሎማሲ ስራዎችን አከናውነዋል። ወደ ፈረንሳይና ጣሊያን በማቅናትም የኢትዮጵያን የልማት ፍላጎትና መሻት መሰረት ያደረጉ የዲፕሎማሲ ስራዎችን ያከናወኑ ሲሆን የፈረንሳይና የጣሊያን መሪዎች ወደ አዲስ አበባ ሲመጡም፣ ደማቅ አቀባበል በማድረግ ኢትዮጵያ ከሀገራቱ ጋር ያላትን ወዳጅነት ይበልጥ የሚያጠናክሩ የሁለትዮሽ ውይይቶችን አድርገዋል። ጠቅላይ ሚኒስትሩም በቪየትናም ቆይታቸው ወደ ሃኖይ ቀጥታ የሚደረግ በረራን ጨምሮ በንግድ በትምህርትና ሲቪል አቪዬሽን ዘርፍ ሁለቱ ሀገራት በጋራ መስራት የሚያስችላቸውን ስምምነቶች ፈርመዋል በተጨማሪም ጠቅላይ ሚኒስትር ዐቢይ አሕመድ በማሌዥያ በነበራቸው ጉብኝት በንግድ በኢንቨስትመንት በግብርና ቀጣይነት ባለው ልማት ዙሪያ ከማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም ጋር ውይይት አድርገዋል በ2017 ዓ ም መገባደጃ ላይም ጠቅላይ ሚኒስትር ዐቢይ አሕመድ ከአፍሪካ ሕብረት ጋር በጋራ በሚዘጋጀው ሁለተኛው የአፍሪካ የአየር ንብረት ጉባኤ የተገኙ መሪዎችን አስተናግደዋል። ጉባኤው ለአየር ንብረት ለውጥ መፍትሄዎችን ለማሳየት አካተች የአየር ንብረት ፋይናንስ እንዲኖር ለማስቻል እንዲሁም አፍሪካውያን እንደ ኮፕ 30 በጂ 20 እና በዩኤንጂኤ ባሉ ዓለም አቀፍ መድረኮች ላይ የጋራ አቋም እንዲይዙ የጋራ መግባባትን ለመፍጠር ትልቅ ሚና ያበረክታል። ዝግጅቱ የአፍሪካ መሪዎች የአዲስ አበባ ድንጋጌን በማጽደቅ እና ኢትዮጵያ አፍሪካ መር ጠንካራ አረንጓዴ ልማት ስትራቴጂዎች ላይ ያላትን ወሳኝ ሚና የሚገልጽ ልዩ ሪፖርት ይፋ በማድረግ ተጠናቋል። በተጨማሪም ኢትዮጵያ የአፍሪካ ካሪቢያን ማህበረሰብ ካሪኮም ጉባኤን በማስተናገድ ኢኮኖሚያዊ ባህላዊና ፖለቲካዊ ትስስሮችን በማጠናከርና ለደቡብ ደቡብ ትብብር ማዕቀፍ ያላትን ቁርጠኝነት በማሳየት የዓለም አቀፍ ዲፕሎማሲ ማዕከልነቷን አጠናክራለች። በ2017 ዓ ም ከተከሰቱ አበይት ክስተቶች ውስጥ ዋነኛውና ትልቁ የኢትዮጵያን ጽናት፣ ልፋት እና ቁርጠኝነት ምልክት የሆነው የታላቁ የኢትዮጵያ ህዳሴ ግድብ መመረቅ ነው። ግድቡ የኢትዮጵያን የኃይል አቅርቦት ከማሻሻል ባለፈ ኢትዮጵያን የቀጠናዋ የኃይል ማዕከል ያደርጋታል። 74 ቢሊዮን ኪቢክ ሜትር ውሃ የያዘው ይህ ግድብ 5150 ሜጋዋት ኃይል በማመንጨት በሚሊዮን ለሚቆጠሩ ኢትዮጵያውያን ብርሃን እንዲያገኙ ያደርጋል። በግድቡ የተፈጠረው ሰው ሰራሽ ሀይቅ ንጋት የሚል ስያሜም ተሰጥቶታል። ህዳሴ የትላንት ቁጭት ማሰሪያ፣ የመጪው ንጋት ማብሰሪያ ነው። ይህንን ሀይቅ ንጋት ያልንበት ዋናው ምክንያት የኢትዮጵያን ጥልቅ ጨለማ ጥልቅ እንቅልፍ ያነቃ በመሆኑ ንጋት ተብሏል። ከዚች ዕለት ጀምሮ ዳግም አድዋ በጉባ ላይ በዚህ ትውልድ በመሰራቱ የኢትዮጵያ የልመና የኢትዮጵያ የስንፍና የኢትዮጵያ የእንጉርጉሮ ዘመን አብቅቶ እንደ ልኳ በሳይዟ የምትለካበት ዘመን ከፊታችን ተዘርግቶ በግልጥ የሚታየው ነገር የኢትዮጵያ ብልጽግናና የኢትዮጵያ ልክ አይቀሬ መሆኑ ነው። በአጠቃላይ ግድቡ ካጋጠመው የግንባታ መጓተት ወጥቶ ለፍሬ እንዲበቃ ጠቅላይ ሚኒስትር ዐቢይ አሕመድ ያለመታከት ቀን ከሌት ሰርተዋል። የግድቡን ግንባታ በመምራት ረገድ የታየው ቁርጠኝነትም በቀጣይ ሌሎች ታላላቅ ሀገራዊ ፕሮጀክቶችንም እውን ለማድረግ ትልቅ ትምህርት የተወሰደበት ነው። በአጠቃላይ 2017 ዓ ም በሁሉም መስክ የታሪክ እጥፋት የተመዘገበበት የለውጥ ምዕራፍ ነበር ኢትዮጵያ ከታላቁ ህዳሴ ግድብ እስከ ደረጃቸውን የጠበቁ ፋብሪካዎች ከፋይናንስ ፈጠራዎች ከግብርና ማሻሻያ ስራዎች እስከ ዲፕሎማሲያዊ ስኬቶች አዲስ ምዕራፍ ከፍታለች አመቱ ተስፋችን የታደሰበት ራስን መቻል የጋራ ህልም የሆነበት እንዲሁም የኢትዮጵያ ብልጽግና ራዕይ መሰረት መያዝ የጀመረበት ነበር ይህ ራይም ድፍረት በተሞላበት መሪነት እንዲሁም የትኛውንም ሁኔታ ተቋቁማ ለማደግ ቆርጣ በተነሳች ሀገር አማካኝነት እውን እየሆነ መጥቷል። መልካም አዲስ ዓመት እንዲሆንላችሁ እንመኛለን።